ቅድሚያ በጣም አናዳችሁኛል ማለት ነው። ለምን ካላችሁ፣ ለምንድነው ሰብስክራይብ የማታደርጉት? ለምንድነው ሼር የማታደርጉት? ለአቅመ ሼር የደረሳችሁ ሸርቱልኝ እያልኳችሁ አይደል እንዴ? ፕሊስ በፈጠራችሁ እያልኳችሁ ለምንድነው የማትሸርቱት? ከምር በጣም አናዳችሁኛል ማለት ነው። በሁለተኛ ደረጃ ደግሞ የሄርሜላና የአብረሽ ቤተሰብ እኔ ጋር የሚከታተል የለም እንዴ ካላችሁ፣ አለን አለን አለን ብላችሁ ቤቱን ድምቅምቅ አድርጉት አድርጉት በሁለተኛ ደረጃ ደግሞ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው። አልሐምዱሊላህ። ዛሬ በደረሰኝና ባጣራውበት መረጃና ማስረጃ ይዤላችሁ ዱቅ ብያለው። እሱም ምንድን ነው፣ ደመቁ በቅናት ራሷን ወደ ላይኛው አለም ልትሰቅል ነው ተብሎ ዛሬ ሳጣራን የዋልኩት ደመቁ ደምቃለች፣ አዛሉ ማለት ነው አዛለች በቅናት ጭር ጭር ጭር ጭር ብላ ራሷ እንድታጠፋ ነው ውዶቼ፣ ሰምታችኋን? ካልሰማችሁ ልዘግባችሁ። እነ ስም አይጠሩ ምን አላችሁ መሰላችሁ? በዚሁ አጋጣሚ ሩታ ከሌላ ወንድ ጋር ልትመጣላችሁ ነው። ሩታ ከሌላ ወንድ ጋር ልትመጣ ነው። እኛም ያልናችሁ ይህን ነው። ሩታ አላረገዘችም፣ ውሸት ነው እርግዝናው። አውቃ ነው ስንላችሁ በምክንያት ነው። ለምን ካላችሁ የመዳም ቅመም ብዙ የበላችሁ ገንዘብ ስላለ ለዛ መሸፈኛ ነው። አውቃ የውሸት ሳታረግዝ የመጣችው ገባችሁ። እኔ ዛሬ ሳጣራ ነው የዋልኩት ሙሉ ቀን ማለት ነው ገባችሁ። እና እኛ እውነት እውነቱን ስንነግራችሁ ከዚህ ጋር የምትሳደቡ ማናቱ ችግር አለባችሁ። ምክንያቱም ማመን ያለ ማመን የእናንተ ፋንታ ነው። እኛ እውነት እውነቱን እንናገራለን። ካላመናችሁ ገደል ግቡኛ። ምን አገባን? ሩታ አላረገዘችም ስንላችሁ በምክንያት ነው። ለምን ካላችሁ ሩታ ብዙ የመዳም ቅመሞች የበላሻቸው ስላለ አውቀው አውቃ ነው። በሁለተኛ ደሰላም ቤተሰብ እንዴት ናቸው? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ የቲክቶክ አካውንት መጥቼላችኋለሁ። ብዙዎቻችሁ የቲክቶክ አካውንት ክፈጅ እያላችሁ ነበረ። ስለዚህ ፎሎ እያደረጋችሁ ቤተሰቡ

ሎ እያደረጋችሁ ተላም ቤተሰብ እንዴት ናቸው? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ ቲክቶክ አካውንት መጥቼላችኋለሁ። ብዙዎቻችሁ የቲክቶክ አካውንት ክፈጅ እያላችሁ ነበረ። ስለዚህ ፎሎ እያደረጋችሁ ቤተሰቡ ነኝ። ላይክ እያደረጋችሁ እንዲሁም ፎሎ እያደረጋችሁ ተላም ቤተሰብ እንዴት ናቸው? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ ቲክቶክ አካውንት መጥቼላችኋለሁ። ብዙዎቻችሁ የቲክቶክ አካውንት ክፈጅ እያላችሁ ነበረ። ስለዚህ ፎሎ እያደረጋችሁ ቤተሰቡ ነኝ። ላይክ እያደረጋችሁ እንዲሁም ፎሎ እያደረጋችሁ

ቤተሰቡን ላይክ እያደረጋችሁ እንዲሁም ፎሎ እያደረጋችሁ፣ ሰላም ቤተሰብ እንዴት ናችሁ? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ የቲክቶክ አካውንት መጥቼላችኋለሁ። በብዙዎቻችሁ ጥያቄ መሰረት በራሴ የቲክቶክ አካውንት

ያላቸው ጥያቄ መሰረት በራሴ ቲክቶክ አካውንት መጥቼ ያላችሁ አለሁ ብዙዎቻችሁ የቲክቶክ አካውንት ክፈጅ ያላችሁ ነበረ ስለዚህ ፎሎ ያደረጋችሁ ቤተሰቡን ላይክ ያደረጋችሁ እንዲሁም ፎሎ ያደረጋችሁ። ሰላም ቤተሰብ እንዴት ናችሁ? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ ቲክቶክ አካውንት መጥቼ ያላችሁ አለሁ ብዙዎቻችሁ የቲክቶክ አካውንት ክፈጅ ያላችሁ ነበረ ስለዚህ ፎሎ ያደረጋችሁ ቤተሰቡን ላይክ ያደረጋችሁ እንዲሁም ፎሎ እያደረጋችሁ። ሰላም ቤተሰብ እንዴት ናችሁ?